ምንድረሃም ነው መቶ ምናምን ብር፣ አንቺ ነሽ አስወጣሽኝ። አምላኬ ሆይ እንዴት አጠፋሁ! ወዲያው ወይኔው መርዝ ብዬሽ ነው ያልኩት፣ ራሴ ማለት ነው። ይሄ ሁሉ ብር ስሰራ፣ ይሄ ሁሉ ብር እንዴት ገና በአስር ቀን ሳይሞላኝ አወጣው ብዬ ሂሳብ ስሰራ፣ ለሽንኩርት ለድንች ያወጣሁትን ሰራሁኝ እና ከዛ ከእሷ ጋር ያወጣሁትኝን ስሰራው ሰላም ቤት ሄደን አናውቅም ሄደን አናውቅም። ሲጀምር ቤት እኮ ምግብ፣ እኔ ጋር ከመጣ ማሪ እንደመጣ ቀጥታ ወደ ኩሽራ ነው የሚሄደው፣ ምግብ ነው የሚሰራ። ሌላ እኔ ለሳምንት ሰርቶ ነው ፍሪጅ ውስጥ የሚያስቀምጥልኝ። አባቴም ነው እሱ ጋር ከሄድኩ ደግሞ ምግብ ሰርቶ ምናምን ነው የሚያስቀምጠው። እውነት ለመናገር ምግብ ማታ ልላክልሽ ራሳልካይ ማራት አላይነች ይምጣልሽ ምግብ ማ አንቺ አበላለት ለመቼኛ አላልሽም። መሰግናለሁ በጣም ነው ማመሰግነው። ፈጣሪ አክብርልኝ። እንደ ሀሳብ ምግብ አትብላ ከዚህ ሁሉ ከዚህ ቁጠባ እንደ ሀሳብ ምግብ አቁም ማሬ ደግሞ ቆል ማለት ነው። ደሞ ምን ይላል እያየው እኮ ነው ላይ ቡ ማለት ነው። ምን ይላል እኔ በዚህ ባር ወጭ አወጣሁት መቶ ሀያ አምስት ብቻ ነው እሱንም ሰው ጋብዤ ነው አላለም። አላላይ ወፈክ አንጀት ለክ አፍቆ ያንን አደለም ወላይ ሂሳብ ሲሰራ ለራስ ያወጣው ታያሳ ድርሃም የሆነ ቦታ የገባንበት ኢንትራንስ ከፈለም የሆነ ቦታ ደግሞ የሆነ ነገር እንትን አለ። ይልም ወላ ለካስ የኔ ነው ሰሪስልኝ አለ። ይልም አንድ ቀን ለዴሊቬሪ ሃና ብር ከፍሎልኝ ጽፎታል። ወረቀት ላይ አንጀንከዛ ስራው ስልኩ ላይ ነው እንጂ ማስታወሻ ላይ ፍቅረኛ የፋሲካ ሀያ ድረሃም ተቀብላኛል ብሎ ቢጽፍት እኔማ ሰጠሁት ጦሴ ኑጣ ብዬ እንዲ እሱ ላካ ይጽፋል። ወላ ደብተር አለው መኪና ውስጥ ለሰ ያበደራት እያንዳንዷን ይጽፋልሳሁን እሺ፣ ይገርምሻል! እንዴ ሁለት ድረሃም ስሚ ሁለት ድርሃም የሳምንት ወጪ ላይ ጎሎብኝ። ብሰራው ብሰራው ብሰራው አልመጣልኝ። ምን አድርጌ ነው ሁለት ድርሃም የጎደለብኝ አልኩኝ። ለካ ትዝ ይለኛል፣ ለካ እነሱ ጋር ሄድኩኝ ጊዜ ፓርኪንግ የቆረጥኩበት ሁለት ድርሃም ወረቀት ላይ ቼክስ አደርግ፣ ሁለት ድርሃም አንድ ሰዓት የከፈልኩት እዛ አይልሽም። እሱ ነው እና እኔ በጣም እሺ በኝና አንድ ቀን አንድ ቀን ላንቀባረች ልጋብዝሽ አንድ ቀን እሌት መዝገቡ ላይ ነው የሚጽፋ። እንዲህ ላንቀባረሽ ያለው እኮ በጣም ለሱ አይ ቲንክ ትልቁ። አሁን ሸዋርማ ገብዞ ሊሻኘኝ እኮ ነው። እዴ አባት ነው። እኔ በቅ ኖሮ አልጠጋህም አባቴ ሞት ይቅርታ ይሄን ስላልኩ ግን፣ እኔ ማለት ነው መኪና በስልክ ተደውሎልኝ ነው ማጥበው። አሁን በጣም እቃው አለኝ። ምን አለኝ ፕሮፌሽናል አጣቢ ነኝ። መቶ ሀምሳ ድርሃም ነው አንድ መኪና። እሱ ራሱ ምርጥ ስራ ነው ብር አንተ እኮ አሁን ኖርማል ከሚባሉት ውስጥ አትሆንም። ለምን ሬሳ በየቀኑ በየቀኑ ይሄ በቃ ቴንሽንን ሰርቆታል። ለአንተ ለህይወት ክራአንቺ ዝም ብለሽ ነው ሆ ልሽ አሁን ላይሰንስ ሆን የ ልሽ ውሽ አንቺ ዝም ብለሽ ነው ትፈሪያለሽ። አሁን ላይሰንሱ ውድ ስለሆነ ነው እንጂ አሁን ኔጋ ይተሸዋል። ቤቱን ብዙ ትልቅ ነው ሳሎኑ፣ ሁለት መኝታ ቤት፣ አንድ መኝታ ቤቱን ላይሰንስ 18 ሺ ብር ነው ከፍቼ እዛ የማጠብ ልጀምር ነው። አላህ አለ ዱዐ አድርጊ። ኧረ እዛ ጠዋት ስምንት ሺህ ድርሃም ነው መተው ቼክ ያደርጉት እና የችኛዋ ከመኝታ ቤት አጠገብ ያለችውን እሷን ማጠቢያ አላደርገው ነው ምን እሷ አላደርግም። እንዳት ባትያለሽ ካስተካከልሽው፣ ቤቱን ካስተካከልሽው እኔ ቤቱ ትልቅ ነው። ይኸውልሽ አራት ክላስ ቤት ነው፣ አንዱ ቤት ውስጥ ብቻዬን ነው የምኖረው። አንድ አሁን አስራ ስምንት ሺህ ድርሃም ነው ላይሰንሶ አሉኝ። ላይሰንሱን ከወጣሁኝ ቤቱን መተው በለዲያኖች ቼክ ያድርጉትና ይሄ ማስተንፈሻ ውሃ ማስተንፈሻ ምናምን መስተካከል ያለበት ነገሮች ካስተካከልሽ ቤትሽ መጀመር ትችያለሽ። ግን መኪና ያስፈልጋል። ትልቅ የአምፑላንስ መኪና ሬሳው የሚመጣበት ቤቱ ሊጀምር አስቤያለሁ። አላህ ካገዘኝ ዱዓ አርጉበት እናንተ በቻለሽ አቅም እንደ በኢየሱስ ሆ መዘር ያበደኔ በኢየሱስ የስራ ተነሳሽነት የማድነቅ ነው እንጂ ያለብሽ አንቺ ገንዘብ ይሁን እንጂ ሬሳ ሆነ አልሆነ ምንም ማድረግ የማይችል ነገር ወደ ሀገሩ መሸኘት እ በጣም ጥሩ ነገር እኮ ነው። ከአላም ታገኛለች። ነው ምን ነበር ያስለሌሉ የሆነ ባህር ግን የሄድንበት በባለፈው ክፍያ አለው ሰላሳ ድርሃም ከፍሎ ነው እየገባ ነው። በባለፈው ነው ሲጀመር ከቤት መች እንወጣለን እና እሱ ስንገናኝ ስናወራርን እንዴት ሰዓቱ ወዲያውም ያልቀው እንኳን ሬስቶራንት ምናምን ልንሄድ ሄደና እናቅም ሀ አንድ ጊዜ ካልዲስ ቡና ጋብዞኛል ከዛኔች ጋበዘኝ ነው ዴራ ነው ምናምን የሆነ ጊዜ ከጾም በፊት ሻርማ ጋብዞኛል ኬክ ጋብዞኛል። አራሳ የሀበሻ ምግብ እንጀራ ምናምንስ ኖ ሀበሻ ቤት ሄደን አናቅ ሄደን አናቅ። ሲጀምር ቤት እኮ ምግብ እኔ ጋር ከመጣ ማሬ እንደመጣ ቀጥታ ወደ ኩሽራ ነው የሚሄደው። ምግብ ነው የሚሰራ ሌላ እኔ ለሳምንት ሰርቶ ነው ፍሪጅ ውስጥ የሚያስቀምጥልኝ አባቴ ነው እሱ ጋር ከሄድኩ ደግሞ ምግብ ሰርተው ምናምን ነው የሚያስቀምጠው። እውነት ለመናገር ምግብ ላይ ምናምን እንደዛ አሁን እንደሚቆጥሮ አይመስለኝም። እንግዲህ ብሶበት ከሆነ አላውቅም እንጂ ማታ ድንችና፣ ሁለት እንቁላል ነው ሶስት እንቁላል ይዞ፣ በቃ እኔ ሞትኩ፣ በቃ ደከምኩ። ኧረ እንደ ሀሳብ በቃ ምግብ አትብላ አልኩት። እኔማ እንደ ሀሳብ አልኩኝ፣ በቃ እንትን የጻፍኩት ቀልድ ነው እንጂ ያለበቃ ኧረ ሲቀልድ ነው አባቴ ሞት ሲቀልድ ነው። ሲጀምር ማንም ነው መጥተው ከቤቱ ምግብ የሚበላው። እሱ መስራት ይወዳል፣ ምግብ በጣም ማብሰል ይወዳል። ጓደኞቹ እየመጡ አብሮ ነው ይበላሉ። አይ አውቆ ነው ለቀልድ ነው ለማሳቅ ብሎ ነው እንጂ እንደዛ አይደለም። ግን ብር ካበደረስ ይመዘግባል። ድብና አርጎ ነው የሚመዘግበው። እሱ ይመዝግብ። ብድር ብድር ነው መዝገቡ። ብድር ጥሩ ነው። ብድር ወረቀት የያዘው ነገር አይለቅም። ግን አዲ ግን እኔ እንዴት እኔን ይጽፈኛል ወረቀት ላይ?

እንቅልፌና አጥቼ ባህር ይዤ መጥቼሽ አዝናንቼሽ፣ አለኝ እንዴት አቷኝም። አባቴ እህቱ ቻቴ እህቱ ምን አለችኝ፣ ማታ ይሄ ባህር ብታይ መጣም ቤስ ጓደኛችንን በልቷል አለችኝ። እኔ ውሽዬ ያ ነገር፣ እኔ ደግሞ በጣም ጥንቁቅ ነኝ። ይሄ ሞት እና ይሄ ባህር በተለይ በዚህ ጋር ትለዋለች፣ እያወሩ ሰው ለምዷል፣ ተጠንቀቅ ምናም ትለዋለች እኔ ሲጎትተኝ ራሱ አልገባም። እንደው በግሬ ራሱ ውሃውን የነካሁት እንደው ተንቀጥቅጬ ልሞት ደስ እንዲለው ብዬ ነው። እሱንም እሷ ላይ ተንጠልጥጌ ከዛ እምቢ ይላሉ። ቢያኮርፈኝስ? እንዴት እምቢ ትያለሽ? እንዴት አትዋኝ? ወይኔ ዋና እኮ ይከብዳል፣ እስፔሻሊ በጣም ኤክስፔሪየንስ ከሌለሽ ኧረ፣ እኔ መምዘር እየሄድኩ ሁሌም ዋኛለሁ፣ ግን እዛ ባህር ኧረ፣ ዋኛለች። እንደ አንቺ ትችያለሽ። ዋና መቻል ሳይሆን ዝም ብዬ እንከባለላለሁ፣ ደስ ይለኛል ውስጡ። ዝም ብለሽ መንከባለል፣ መጫወት ምናምን። አንድ ቀን እንዋኛለን አብረን። እኔ ውስጡ ገብቼ ቁጭ ካልኩ ነው እንጂ ዋና አይታሰብም። ኔ ናት ራሴ በገዛ እኔ ስንትና ስንት የመኖር እቅድ ያለኝ ልጅ ስንትና ስንት አንቺ እዚህ መጥቶ የእኔ ልጅ ራሱ በአስር ቀን ምናምን ዝም ብሎ ዋናው ማለት ነው ለምዶ ቁጭ ቢል ጋይስ፣ እንዴት እንደሚችል እንደ አሳ ነው የሚዋኘው። እኔ ብለው ብሰራው እንዲህ እያልኩ ስት ቀን አቡ ምልሽ ኤርትራዊ ራሱ ሊያስተምረኝ ያላረገው ጥረት የለም። ማሬ፣ ስንቴ ባህር ሄደም ማለት ነው አቡ ምናምን ቤስት ወንድሜ ምናምን ብዬ አልነገርኩሽም ኤርትራዊው

አንቺ፣ ጎበዝ እየወኩ ነው ትለምጃለሽ። እንዲያልሽ ነው የምትለምጃ ስ ወይ?